ጤና ስትልን ዛሬ የምናወራው የወንድ ዘር ችግር የሆነው አንዱ የዘር መድረቅ ነው። ብዙ ጊዜ ትኩረት የማገኝና ብዙ ወንዶች የሚቸገሩበት ነው የሚሆነው። የዘር መድረቅ ስንል ምን ማለት ነው? ዘር ፈሳሹ የሚሆን የተመረተው ዘር ከጠቅላላ ፈሳሽ አለመኖር ማለት ነው። ግንኙነት ሲያደርግ ምንም አይነት ፈሳሽ አለመኖር የዘር መድረቅ አስበርሚያ ይባላል። መንስኤዎቹ የተለያዩ ናቸው። አንደኛው አናቶሚክ ሊሆን ይችላል። ሬትሮግሬድ ኢጃኩሌሽን የሚባል ነው። ሬትሮግሬድ ኢጃኩሌሽን ማለት የወንድ ዘር በኖርማል ብልት ሳይወጣ ወደ ፊኛ፣ ወደ ሽንት መቀላቀል ማለት ነው። ይህም በተለያየ መልኩ ሊመጣ ይችላል። አንደኛ በኢንፌክሽን ሊሆን ይችላል። ሁለተኛ የወንድ ዘር ፈሳሽ አመንጭ የሆነው የፕሮስቴት ግላንድ ኦፕሬሽን ሊሆን ይችላል። ሶስተኛ በተለያዩ አደጋዎች ሊከሰት ይችላል ማለት ነው። ሌላኛው የወንድ ዘር መድረቅ የሚያመጣው የነርቭ መጎዳት ወይም ደግሞ እዛ አካባቢ ያለ ጡንቻ መጎዳት፣ ወንድ ዘር ጠቅላላ ላይወጣ ይችላል። ሌላው የስፓይናል ኮርድ ዋናው የአከርካሪ ነርፍ መጎዳት ይህን ሊያመጣ ይችላል። እንዴት ነው መታከም የሚችለው? ሕክምናው የተለያየ ሊሆን ይችላል። አንደኛ አምጪውን ምን፣ መንስኤው ምን እንደሆነ ማወቅና በቀጥታ ወደዛ ሕክምና ታርጌት ማድረግ ነው። መካንነትን እንዴት ማከም ይቻላል? ዘር ከዘር ፍሬ በመውሰድ ሊሆን ይችላል። አመሰግናል